አንወርድም ያለው ሰው ግን በጣም ነበር የሚመቸኝ። ምንም ማድረግ አልችልም። ቀን እንሄድ ነው። ቀበቱ ቡቲክ እያደረጉ እና ቤተሰቦች በጣም እንወዳችኋለን። ቻው፣ ዱባይ ላይ የምገናኝ እና ሳብ ማለት ስንደርስ አሳውቃለሁ። እሺ በሰላም ገብተናል ወይ ዩቲብ ላይ ወይ እንዱ ከተመቼ ላይቭ ላይ ሲም ማግኘት ከቻልኩኝ ለእሷም ዱም ነው ና የሚባል ሲም አላት። ዩኒፎርር የሚሰራ ና ከሰፋት እገባለሁ። ላይፍ እና የደረስንበት እናሳውቃለን። ስንለያቱ በአሁኑ ይሁዱ ሰው ተሰብስቡ አለ። ቻው ቻው፣ ባይ ባይ ባይ። ዱባይ ያላችሁ እንኳን ቻው አልላችሁ። እንገናኛለን ያላችሁ ከተገናኘን የምንሄድበትን ማሪና ቢች እንሄዳለን፣ ቡርጅ ካሊፋ እንሄዳለን፣ ማቃቸው። ከዛ ጎልድ ሾፕ እንሄዳለን፣ ወርቅ ያለበትን አሳይሻለሁ። እሺ፣ ከዛ የት እንሄዳለን? እንትን ምንድን ነው ዱባይ ሞል የሚባለው እዛ እንሄዳለን። አሳ ምናምን ቲክቶክ ላይ የተሻለ እሱ እናያለን። እዛ እዛ አካባቢ እንውለን። ፈረንሳይ በምን አቅማችን ፈረንሳይ ብዙ ነገር አይጠይቅም። እንመጣለን፣ አንድ ቀን ችግር የለም። እግዚአብሔር ያውቃል፣ በእውነት እግዚአብሔር ያውቃል። ለዚህ ጭቅመም ካብሎ ካሉ ምክንኛም ችግር አለ። ተይኝ፣ ወይኔ፣ ችልጅ እንድባጠርሽ ነው ትፈልጊ? አሜን፣ አሜን፣ አሜን። መልካም ጉዞ አሜን።

ያሳ ቴኬሪቻዘር ተብለሽ አይ ዱባይ ሞር ሴፍ ነው። እንደዚህ የሚያሳስብ ነገር አይደለም። ብዙም አትጨንቅ። ምንም የሚያስጨንቅ ነገር የለም። አንተ ራት ልጋብዝሽ ብለህ ችክ ማለት አንሱ እንደዚህ ይቻላል እን እስካሁን አልተነሳም። ሲነሳ እላለሁ። ምክንያቱም አልቻልኩም መለየት። ጠጉሽ ልቅቅ ተብሎሻል። የልደታው ኢንቦክስ አውራኝ ሽ ጻፍልኝ። ቴክስ ፈረንጅ አይ ነው እንትን ኦኬ። እና ቤተሰቦች ሊነሳ ነው መንትኖች ቦታቸውን ይዘዋል። እንወዳቸዋለን። ከፍጡ ባላንገናኝ ስንት ሰዓት ፍጡር እንደሚጨፍጥ የሚፈጣሩን ስንት ሰዓት እንደሚጨርሱ ስራ የሚበዛባቸው ይችላላችሁ። ታይሙን ንገሩኝ ስንት ሰዓት እንደሚያልቅ። ታይሙ ነገር ይችን ሰዓት ነው ሪል ጨርሳችሁ ስራ ምናምን ቁጭ መተሉት ሁላ ቪዲዮም ስንለቅ ግራ እየገባ ነው። በጊዜ በእግዚአብሔር ለቀቁ ምናምን ያላችሁን እኛ ለስራ እንዲመቻችሁ ነው ማለት አንድ ሰዓት ተኩል ነው። አይቲ ካረለ ስራ አረፍት ትሆናላችሁ ብለን ያሰብ ነው በዛ ሰዓት ነውና 8 ሰዓት 2 ሰዓት ማለት ነው። 4 ሰዓት እስቲ 9 ሰዓት ማለት 3 ሰዓት ነው ሪል የሚጨርሱት ሶስት ሰዓት ማለት ነው ኖ፣ በኢትዮጵያ ዘጠኝ ሰዓት ከሆነ አይቦርቲ ነውና፣ በኢትዮጵያ ስንት ሰዓት ነው? በኢትዮጵያ ስንት ሰዓት ነው? ሪድ ስራ የምጨርሱትና በሰፊው እንድንገናኝ። ሶስት ሰዓት ሞስት ሴንት ስምንት ሰዓት እያለ ነው። አይ ቲንክ ሁለት ሰዓት ሶስት ሰዓት ሁለት ሰዓት አይ፣ ሞስት ሴንቱን ነው ማለት ነው። አሁን ሞስት ሴንት የሚለው ስምንት ሰዓት ማለት ሁለት ሰዓት ነው አይደለ? በኢትዮጵያ አቆጣጠር ስንት ሰዓት ነው የሚመቻችው? ሶስት ሁለት አራት በቃ ከሁለት በኋላ በቃ ከሁለት ሰዓት በኋላ ቪዲዮ ቢሆን ከሁለት ሰዓት በኋላ አንድ ሰዓትና ይከብዳል። በሶስት አይቻልም። ሶስት ሰዓት

በቃ ቤተሰቦች፣ አይቲንክ ሊነሳ ነው እና እንገናኛለን። አሪፍ ሰአት ከገባን ወደ ቤት። መልካም ቀን ይሁንላችሁ። በጣም እንወዳችኋለን። አርዙልኝ።